ግን እንዲህ የምርህን ነው። ሕሊና አለህ አንተ ከካም። በዛን ሰዓት እኮ ማለት ነው አንተ በቅቤ ቢያሹህ በባዝንም ቢለውሱህ፣ በማትወዛበት ባከክበት ሰዓት ከጎንህ የነበረችው ሚስት እሷ ብቻ ነበረች ትታጥናናህ የነበረችው። በዛን ሰዓት ታዲያ የነበረች ሚስትህ ሚስት የተሻለ ጊዜ ሲመጣ ሁሉ ምርጥ ነገሮች አለም ላይ ያሉት ለሷ እንጂ የሚገባ ለሌላ ነው። አዲያም እኮ የተሻለ ሴት በሆነ በልብም በቁንጅናም ከሚስት ያነሰ ሴት ነው ፍለጋ የምትሮጠው ማለት ነው። እያንዳንዲት ነጫጭ ባህ የወለደ ይልሃት መስልህ። ያንን ሁላ ችግር ያሳለፍ የልጅህ እናት አትመስልህም። የተሻለ ገንዘብ ስታገኝ ቱን ቱን ስትል አንቱን ያምከካል። አስረግጬ ነው የምነግርህ። እንግዲህ የኔውት ሰብተዋል በደንብ አይደለም፣ የልብ ልብህን ነው ማየ የተናገሩ። ስለዚህ ልክ ልክ ነው ማለት ነው። ልጅ እኮ ትዳር ስለሌለት ላይ ያዘነው አይደል? አዎ አዎ አይደል ያልተያዘ ገላቀየው ቃል። አረ እንደዛ አይደለም። ያልተያዘ ገላቀየው ቃል ሳይሆን ይሄ ሰውዬ ልብ ልብ የተናገረው እውነቱ ነው። ቅንጣት ቅንጣቷ አለ። በቃ ጫፍ ጫፏን የተናገረው ማለት ነው። ስለዚህ ልክ ልጥክህን ስለነገረህ ማለት ነው። አይደለም አብረውን ያሳደገችውን ሴት ጥሎ ሌላ ይፈልጋል ነው የእሱ አማርኛ። ገብቶኛል። እንደዛ አይደለም አብሮ ብዙ ደረጃ አሁን ለምሳሌ

ሰሜራን እርር ድብን ትክን ግብግብ ነው ማለት እዚህ አጋጣሚ እቺ ቁም ሳጥን እንደምታዩት የሰሚራን አትቻት በፊደል ልትሰራችሁ ማን የሰራ ካላችሁ ደግሞ ያው ባለሙያው ራሳችን ደግሞ ማለት ነውና እቺ ይርበል እቺ ይርበል አይቀርም ነገር ዛሬ የሚቀር ነገር የለም። ምን እሚመሰራችሁ አይዲያ አይ ምን እሚመሰራችሁ? እሺ ገምታችኋል። ይሄን ልብስ እዚህ ውስጥ ያለውን ያለው በሙሉ ዝርክር አድርጌ ዝቅ እንዴው ብስጭጭት ጭንቅርቅር ነው ማረጋ፣ እሷን አለቃትም ነው ምላችሁ። ይህም ጥራው ይቀመጥ ችግር የለም አይቀርለትም። አሁን ገና ሞቀኝ ላል እና ይሄንን ብስንትን ናደረግ ነው አብራችሁ ይሁን ነው

ቁልፋቸው ራሱ ብዙ ይዛለው። እዚህ ብርድ ልብስ ይዟል። እዚህ ጋር ኮንፈርት ምናምን ይዟል። በጣም ብዙ ቃውት ብርድ ልብስ አለ፣ እዚህም አለ። ብዙ አጋጣሚ እዘዙን፣ እኛ በጥራት እንሰራለን። ውት እኛ ፈክት ድምቅ አድርገን በዲዛይን ነው የምንሰራ፣ ቁም ሳጥን፣ አልጋ፣ ምናምን ቴሌቪዥን፣ እንደገና ሞኬት፣ ከነ መጅሊስ ሞኬት እዘዙ። መጅሊሱ ጋር ኮሱ ተመልከቱ። ስ ይሄ መጅሊስ ይም አለነው። ተመልከቱ፣ ተመልከቱ፣ ተመልከቱ። አሁን የምንሰራው ንገራቸው፣ ሰሚራ ስትመጣ ማለት ነው። ሰሚራ ስትመጣ፣ ሰሚራ ስትመጣ ቀጥታ ይህን እንደዛህ ስትለኝ፣ ል ምንድን ነው ስትለኝ፣ አይ ጣህ የለ እንዳይመታው እየጠበቁ ነው። ነው የምብላት ወይም ሄ ነው። አብራችሁ ሁኑ። ለማንኛውም ታሪክ ደግሞ የምናደርገው ነገር ምንድን ነው? ይሄው ካሜራውን ላስተካክል። እርግጭ ነገር ምን ይላል? ወላሂ ዛሬ ክፉ ነገር ነው እንዴ! አለቀኝ። ወስፋ ራሱ አየ ወይ ላስተካክል። እንግዲህ ያ ተመልካቾች እንግዲህ እንግዲህ የሚመጣ ነገር ይኖራል። ምን አላቅም። ብቻ ዞር ባታ እንግዲህ ፓንቲሽን ፓንቲሽን ፓንቲ ጠፍቶ ነው፣ እየገለበጥኩት። ነይ ፓንቲሽን ፈልጊ ነው ማለት ነይ ፓንቲ ጠና። ይሄው ጨረስኩ። እንግዲህ ፓንቴ ጠፍቶ ነው። ፓንቴን የት ነው አረግሽው ነው ወይስ ለሰው አስወስደሽዋል ብዬ አሁን ተቀውጣው። ፓንት ነው ለብሰሽዋል፣ ለብሰሽም ከሆነ አሳኝለብሽም ፓንት ብዬ ውሪ ነው ምለው፣ ውሪ ነው ምለው። አብራችሁ ሁን ለማንኛውም ማለት ነው እና ላስተካከል ካሜራውን እሺ። ይሄው እንግዲህ መገረጃም ስር ቢወለድ የበቅንጭ ትገለኛለች። ዛሬ ዛሬ አልተርፍም፣ ዛሬ ወላሂ ተመካሽ። ታዲያ እኮ የነገር ያስፈራል። በፓንት ምክንያት እንዴት የሁ ላዘረገብክ ነው የምትለው? ለማንኛውም አብረን እናያለን ማለት ነው እና እስከምትመጣ ዝንብ ይዘጋል አድርገው እንዲሁ ምንም ነገር የለም። ሰሚራው እኮ እንዴት ፋንት እንዴት አጣለው? ይሄ እስቲ

ይቺም እኮ ነው እስካሁን እየፈለው ከሁን ጉዳይ መነከብ ግን አባቴ ተሳክቶልኛል። እስቲ ነው መጋረጃው አገ ተሳክቶልኛል። ተሳክቷል ተሳክቷል ግን ሰርበሽኛል፣ ተማተሽኛል። ባለ ሚስቱ እንደዚያ ካረገ ተመልከች፣ ተመልከች፣ ይፈርድኛል። ወላሂ ገላቸውን የሰራት ግን ነው ቁጭቁጭ ብታረገው

ተሳክቶች ይበላችሁ። ይኸው የራስሽን በአንድ ጊዜ ውስጥ እንግዲህ እንደዚህ ይኸው እያጠፍኩ እገኛለሁ። የእንጨርሼ ሳላጥፍ የትም አልሄድም።